በህይወት ውስጥ ትልቁ ህመም ራሳችንን ከሌሎች ጋር ማወዳደር ነው። እያንዳንዷን እንቅስቃሴያችንን ከሆነ ሰው ጋር ኮምፔር ማድረግና ራሳችንን ማሳነስ። ሁልጊዜ እንዲህ እንላለን፣ እሱ እንዴት ሳካለ ሲሆን፣ እኔ ግን ለምን ስኬት አልተፈቀደልኝም? ጓደኛ ዶክተር ነው፣ እኔ ግን ለትምህርት ጭራሽ አልተፈጠርኩም። እሷ ሞዴል ስትሆን፣ ለምን እኔ መሆን አልቻልኩም ብለን እናስባለን። ምናልባትም በራሳችን መንገድ ስኬታማ ሆነንም እንኳ በሌሎች ስኬት ላይ ለመክናት በቂ ምክንያት እንዳለን አድርገን እንዲሰማን እንፈቅዳለን። ከዛም ሙሉ ህይወታችን በምሬትና በመሰላቸት የተሞላ ይሆናል። ነገር ግን አብዛኛው ሰው ይህንን ለመረዳት አይሞክርም። የዛ ስኬታማ ሰው መንገድና የእኔ መንገድ አንድ አይደለም ብሎ ለማሰብ ይከብደዋል። እዚህ ጋር አንድ ነገር አስታውሱ። አንድ ዓሣ እንደ ወፍ መብረር ቢፈልግ ምንም እንኳ ውቅያኖስን ያህል ነገር መዋኘት ቢችልም ህይወትን በሙሉ ስኬታማ እንዳልሆነ እያሰበ ሊያሳልፍ ይችላል። በተለይ በዚህ በሶሻል ሚዲያ ዘመን ችግሩ ይበልጥ የባሰ ነው። ስክሮል እናደርጋለን፣ የሰውን ህይወት በቀላሉ እንመለከታለን፣ ከዛም ቀጥታ ከራሳችን ጋር እናወዳድራለን። ይሄውላችሁ የተፈጠርንበት የራሳችን ልዩ ችሎታ ቢኖረንም እንኳ ከምናየው ጣፍጦ ከቀረበልን ላይፍ ስታይል ጋር ስናወዳድረው የእኛ ህይወት ምንም ይሆንብናል፣ እንጠለዋለን። ቀስ በቀስ ይህ አስተሳሰብ በራስ መተማመናችንን የሸረሽረውና ወደ ተስፋ ቢስነት ይገፋፋናል። በህይወታችሁ ውስጥ ራሳችሁን ከሌሎች ጋር ኮምፔር እያደረጋችሁ ደስታችሁና ስኬታችሁ የራቃችሁ ሰዎች ይህንን ታሪክ እስከ መጨረሻ ተመልከቱት። በዚህ ታሪክ ውስጥ ያለው እያንዳንዱ መስመር የአስተሳሰባችሁን መንገድ የሚለው ትምህርት ስለያዘ ትኩረት በመስጠት አዳምጡት። በአንድ ወቅት ያስደናቂ ታሪክ ተከስቷል። የታሪኩ መዳረሻ የሆነች አንድ በጣም ትልቅ ከተማ አጠገብ የምትገኝ ትንሽ መንደር ነበረች። እናም ከመንደሩ አጠገብ ደግሞ ትልቅና ውብ የሆነ ጫካ ይገኛል። በዚያ መንደር ውስጥ ኤታን የሚባል ልጅ ይኖር ነበር። ኤታን ታታሪ እና ደግ ልጅ ነበር። ነገር ግን ሁልጊዜ የሚያሳዝነውና ደስተኛ እንዳይሆን የሚያደርገው አንድ ልማድ ነበረበት። እሱም ራሱን ከሌሎች ሰዎች ጋር ማወዳደር ነበር። ጓደኛው ሁልጊዜ በክፍሉ ውስጥ ምርጥ ውጤት ሲያመጣ እኔም እንደሱ ስማርት ብሆን እያለ ያስብና ይመኝ ነበር። ከእንደገና ደግሞ ጎረቤቶቹ በጣም አብታም ነበሩ። ኤታን እኔም እንደነሱ ገንዘብ ቢኖረኝ ብሎ ያስባል። በሩጫ እንኳን ሳይቀር ጎበዝ የሆነ ሰው ሲመለከት እኔ ለምን እንደዛ በፍጥነት መሮጥ አልችልም ብሎ ያስባል። እነዚህ ሀሳቦች ኤታንን ይበልጥ ደስተኛ እንዳይሆን አደረጉት። ሁልጊዜ ሰላሙን ይቀሙታል። በትምህርቱና በጥናቱ ላይ ምንም ትኩረት ማድረግ አልቻለም። ምንም ነገር ሲያደርግ ደስተኛ አይሆንም። ሁልጊዜም እንደነሱ ፈጽሞ ልሆን አልችልም እያለ ነበር የሚያስበው። ታዲያ አንድ ቀን አንድ ብልህ ሽማግሌ ሁልጊዜም እንደሚያደርገው ያንን መንደር ሊጎበኝ ይመጣል። ይህ ሽማግሌ በመጣ ቁጥር ሁልጊዜ ጠቃሚ ምክር በመስጠት ይታወቃል። ሰዎችም የሽማግሌውን መምጣት በጉጉት በመጠበቅ እሱን ማዳመጥ ይወዱ ነበር። ኤታን ታዲያ ወደ ሽማግሌው በመቅረብ ሊያወራው ፈለገ። እና ምን እንዲህ ነበር ያለው፣ አባቴ እኔ በጣም እለፋለሁ ግን ሰዎች ከእኔ የተሻለ ነገር ሲሰሩ ሳይ በጣም አዝናለሁ፣ እንደነሱ ፈጽሞ መሆን የማልችል ሆኖ ይሰማኛል። ይለዋል። ሽማግሌውም ፈገግ አለና ነገ በማለዳ በመንደር ውስጥ ወደሚገኘው ትልቁ ዛፍ ላይና የጥያቄዎችን ሁሉንም መልሶች እዛ ታገኛለህ አለው። በማግስቱ ጠዋት ኤታን ወደ ዛፉ ሄደ፣ ሽማግሌውም እዛው እየጠበቀው ነበር። ከዛም ሽማግሌው እንዲህ አለው ልጄ እስኪ በትኩረት ዙሪያን ተመልከት፣ ምን ይታይሃል አለው። ኤታን ዙሪያውን ተመለከተና፣ አባቴ በጣም ብዙ የተለያዩ ዛፎች አሉ፣ አንዳንዶቹ ረጃጅም ናቸው፣ አንዳንዶቹ አጫጭር ናቸው፣ አንዳንዶቹ ብዙ ፍሬ አላቸው፣ አንዳንዶቹ ደግሞ ምንም ፍሬ የላቸውም፣ ሲል መለሰ። ሽማግሌውም ፈገግ አለና እስኪ ይህንን ጥያቄ ልጠይቅህ፣ ይህ የፖም ዛፍ ራሱን ከኮኮናት ዛፍ ጋር ቢያነጻጽርና እኔ ለምን በጣም አጭር ሆንኩኝ ብሎ ቢያስብስ፣ ወይም በተቃራኒው ደግሞ የኮኮናቱ ዛፍ እንደ ፖም ጣፋጭ ፍሬዎች ቢኖረኝ ብሎ ቢያስብስ እንዴት ይሰማሃል? ይህን እንዴት ታየዋለህ? ይለዋል ሽማግሌው። ከዛም ኤታን ሳቃለና፣ በጣም አስቂኝ ይመስላል አባቴ ብሎ ይመልሳል። ከዛም ትልቁ ሰው እሺ፣ አሁን ንገረኝ እስኪ በአጠቃላይ ይህንን ጫካ ስታየው ምን አይነት ስሜት ይሰማሃል ሲል ጠየቀው። ኤታንም ሲመልስ በጣም ሰላማዊ ስሜትና ውብ የሆነ ነገር ነው እየተሰማኝ ያለው። የዛፎቹ መለያየት፣ አንድ አይነት ፍሬ የሌላቸው መሆኑ፣ የውፍረታቸው እንዲሁም የቁመታቸው አንድ አይነት አለመሆን፣ ሁሉም ነገር ልክ እንደሆነ ነው የሚሰማኝ ይለዋል። አየ ልጄ፣ ሁሉም ነገር ልክ እንደኛ ህይወት ነው። በዚህ ደን ውስጥ ያለው እያንዳንዱ ዛፍ የራሱ የሆነ ልዩ ኳሊቲ አለው። በተመሳሳይ መንገድ እያንዳንዱ ሰውም የራሱ የሆነ የተለየ ጥንካሬ አለው። የፖም ዛፍ ጣፋጭ ፍሬ ይሰጣል። የኮኮናት ዛፍ ደግሞ ረጅምና ጠንካራ ነው። ሁለቱም ፍጹም የተለያዩ ናቸው፣ ግን ሁለቱም አስፈላጊ ናቸው። ሽማግሌው በዚህ ብቻ ማብቃት አልፈለገም እና ሜታንን ወደ አንድ ኩሬ ወሰደው። በውሃ ውስጥ ብዙ ዓሣዎች እየዋኙ ነበር። ትንሽ ራቅ ብሎ ደግሞ አንድ ወፍ በሰማይ እየበረረ ተመለከቱት። ሰውየውም እንዲህ በማለት ሐሳቡን ቀጠለ። አሁን ይህንን አስብ እስኪ ይሄ የምታየው እየዋኝ ያለው ዓሳ ከመሬት ተነስቶ እኔም እንደ ወፍ መብረር እፈልጋለሁ ቢል ትክክል ነው? ሲል ጠየቀው። ኤታንም በፍጹም ትክክል አይደለም፣ አሳ የተፈጠረው ለመዋኘት ብቻ ነው፣ ወፎች ደግሞ ለመብረር ነው አለው። ከዛም ሽማግሌው ፈገግ አለና በቀስታ አየህ፣ የአንተ ችግርም ልክ እንደ አሳው ነው። ታዲያ አንተ ለምን እንደሌላ ሰው መሆን ትፈልጋለህ? ለአንተ ብቻ የሆነ የራስ መንገድ አለ። አንተም ብዙ ጥሩ የሚባሉ ባህሪያት አሉ። ምናልባት እስካሁን ላይ ይታዩ ይችላሉ። ብዙ ጥንካሬ ያለ ልጅ ስለሆንክ እነዚህን ጥንካሬዎች ፈልጋ አግኛቸውና በእነሱ ወደፊት ተራመድ አለው። ኤታን ይህንን ከሰማ በኋላ በውስጡ የሆነ ነገር እየተለወጠ እንደሆነ ይሰማዋል። በመጨረሻም እያንዳንዱ ሰው የተለየ መሆኑንና ራስን ከሌሎች ጋር ማወዳደር የበለጠ ስቃይ ብቻ እንደሚያመጣ ተረዳ። ከዚያ ቀን ጀምሮ ኤታን ከማንም ጋር ራሱን ማወዳደር አቆመ። በራሱ ችሎታዎችና በራሱ ስራ ላይ ማተኮር ጀመረ። ቀስ በቀስ በራስ የመተማመን ስሜቱ ተመለሰ። ሕይወትን እንደገና በአዲስና አስደሳች በሆነ መንገድ መኖር ጀመረ። የሆነ የማያውቀው ሰላም ወደ ሕይወቱ ሲመጣ ተመለከተው። ከጥቂት ዓመታት በኋላ ኤታን ጠንክሮ በመስራት የራሱን ቢዝነስ ገነባ። እዛ መንደር ውስጥ ለሚገኙ ሰዎች በሙሉ ተስፋ ሰጪ ምሳሌ ሆነ። ሁሉም ሰው በሱ ድርጊት ኢንስፓየር መሆን ጀመረ። ከዛም ከብዙ ጊዜ በኋላ አንድ ሰው እንዴት እንዲህ ስኬታማ ልትሆን ቻልክ ብሎ በጠየቀው ጊዜ ልክ እንደ ሽማግሌው ፈገግ ብሎ ራስን ከሌሎች ጋር ፈጽሞ አታወዳድር። አንድ አሳ ለመብረር ከሞከረ ሁል ጊዜም አቅም እንደሌለው ሆኖ ይሰማዋል። ነገር ግን መብረርን ትቶ በመዋኘት ላይ ትኩረት ካደረገ ሙሉ ውቅያኖስን መቆጣጠር ይችላል እያለ ይመልስ ነበር። አስታውሱ ፀሐይና ጨረቃ በአንድ ጊዜ ፈጽሞ ሻይን አያደርጉም። ነገር ግን ሁለቱም ዓለምን በየራሳቸው መንገድ ያበራሉ። አንደኛው ቀንን ይገዛል፣ ሌላኛው ደግሞ ሌሊቱ። በፍጹም አንዱ ሌላውን ለመተካት አይሞክርም። ታዲያ ሕይወትም የሚሠራው በትክክል እንደዚህ ነው። ኤታን በመጨረሻ ይህንን እውነት ተማረ። የሌላውን ሰው ስኬት አይተን ብዙ ጊዜ እኔ ለምን እንደዛ ሰው አልሆንም ብለን እናስባለን። ነገር ግን እኛ ልክ እንደ ፖም ዛፍና የኮኮናት ዛፍ ወይም እንደ አሳና ወፍ፣ ሁላችንም ለተለያዩ ዓላማዎች የተፈጠርን ነን። ሕይወታችሁን በሙሉ የሌላውን ሰው መንገድ በማሳደድ የምታሳልፉ ከሆነ የራሳችሁን መንገድ ፈጽሞ ልታገኙ ታችሉ ሄውላችሁ የፖም ዛፍ ረጅም ስላልሆነ አይጨነቅም። የዚህ ዛፍ ዋናው የተፈጠረበት ዓላማ ጣፋጭ ፍሬዎችን ማፍራት ብቻ ነው። ከእንደገና ደግሞ የኮኮና ዛፍ ፖም ለማፍራት አይሞክርም፤ ምክንያቱም የእሱ ዓላማ ረጅም እና ጠንካራ ሆኖ መጠለያና ውሃ መስጠት ስለሆነ፣ ሁለቱም በየራሳቸው ልዩ መንገድ ዋጋ አላቸው። ከሁለቱም አንዱ ሌላውን ለመምሰል ቢሞክር ጫካው ውበቱንና ሚዛኑን ያጣል፣ አያምርም። ለእኛም ተመሳሳይ ነው። ዓለም እናንተን ትፈልጋለች። ችሎታችሁን፣ ጥንካሬያችሁን፣ አመለካከታችሁን ትፈልጋለች። ምናልባት ፈጣን ሯጭ ላትሆኑ ትችላላችሁ። ነገር ግን ሌሎች እንዲቀጥሉና በፍጥነት እንዲሮጡ ዋና ምክንያት ልትሆኑ ትችላላችሁ። ምናልባት ሀብታምም ላትሆኑ ትችላላችሁ። ግን በሄዳችሁበት ሁሉ ደግነትንና ሰላምን የምትመግቡ ልትሆኑ ትችላላችሁ። የእናንተ ጉዞ ከማንም ጋር አይመሳሰልም። ችግሩም ትልቁ ቁም ነገርም እሱ አይደለም። ምክንያቱም ሕይወት ከሌላ ሰው የተሻለ ለመሆን የሚደረግ ውድድር ሳይሆን ኢትስ ጆርኒ ቱ ቢካም ዘ ቤስት ቨርዥን ኦፍ ዮርሰልፍ የራስን ምርጥ ወይም ትልቁን አቅማችሁን ለመሆን የሚደረግ ጉዞ ነው። ራሳችሁን ከሌሎች ጋር ማወዳደር አቁማችሁ በራሳችሁ እድገት ላይ ማተኮር ስትጀምሩ መንገዳችሁ መከፈት ይጀምራል። ታዲያ ስኬት ማለት በሰማይ ላይ የሚያበራ ደማቅ ኮከብ መሆን ሳይሆን እናንተ የትም ሁኑ የት በተገኛችሁበት ቦታ ሁሉ ማብራት ነው። ፀሐይ በቀን ታበራለች፣ ጨረቃ ደግሞ በሌሊት ታበራለች። ስለዚህ ሁለቱም አስፈላጊ ናቸው። በየትኛውም ሁኔታ እኔ ለምን እንደነሱ አይደለሁም ከማለት ይልቅ እኔ መሆን የምፈልገውን ሰው እንዴት ነው መሆን የሚችለው ብላችሁ ጠይቁ። የኤታን ታሪክ የሚያስታውሰን እሱን ነው፣ ደስታና ስኬት የሚመጣው ራሳችሁን ከሌሎች ጋር ማወዳደር ስታቆሙና ራሳችሁን ከትናንትናው እናንተ ጋር ማወዳደር ስትጀምሩ ነው። ስለዚህ ለመብረር የሚያልመውን አሳ ሳይሆን ውቅያኖስን መግዛት የሚፈልገውን አሳ ለመሆን ሞክሩ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።